ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን። በብስራት ኤፍኤም የዩትዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን እንሆ ተጀምሯል። በዕለቱ ቆይታችን ዛሬ የሚከናወኑ ጨዋታዎች አሉ፣ በእንግሊዝ፣ ስፔን፣ ጣሊያን፣ ጀርመን እነዚያን የጨዋታ መርሃግብሮች ወረናተ እየጠቁም ናችሁ። ከጨዋታ አስቀድሞ የሚነሱ ሀሳቦች ስለ ጨዋታውም እንደዚሁ ነጥቦችን እያነሳን የጋራ ጊዜ ይኖረናል። የፕሮግራሙ አዘጋጅና አቅራቢ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን እየማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብረሃችሁ እንድትቆዩ ከወዲሁ ግብዣችን ነው። ታዲያ ቅድሚያ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃግብሮችን እንመልከት። ፕሪሚየር ሊጉ ከወዲሁ በተለይ ዋንጫ ለማሳካት ይበልጥ የተንደረደረው ክለብ ሊቨርፑል ሆኖ ብዙዎችም የዋንጫ ፉክክሩ ለዘብ ባለበት ጊዜ ላይ እንገኛለን። ዛሬ ታዲያ የሚከናወኑ ጨዋታዎችን በተመለከተ ማን ከማን ይጫወታሉ፣ ከጨዋታ በፊትስ ምን ሀሳብ ተነሳ የሚለውን እንመልከት። የመሳሳት ጨዋታ በዕለቱ አይኖርም። ከ12 ሰዓት ጀምሮ ነው ጨዋታዎቹ የሚደረጉት። በዚህም መሰረት የአለፈው ዓመት ሻምፒዮን ነገር ግን ዘንድሮ ብዙዎች ሳይጠብቁት ተንሸራቶ ከሚገባው ቦታ በታች የተቀመጠው ማንቸስተር ሲቲ በሜዳው ብራይተንን የሚያስተናግድበት ጨዋታ በእለቱ ከሚደረጉ በፕሪሚየር ሊግ ተጠባቂ ጨዋታዎች መካከል ተጠቃሹ የጨዋታ ሂደት ነው። እንግዲህ ማንቸስተር ሲቲ በሊጉ ማንም ያላሳካውን ተካታይ አራት ዓመታት ዋንጫ ያሳካ፣ ከዚያም ባለፈ ከውስጡ ድርም ተሻግሮ በአህጉራዊ መድረክ ክንደ ብርቱ መሆን ያስመለከተ ክለብ ነው። ነገር ግን ዘንድሮ የፔፕ ጓርዲዮላ ልጆች አቅም አጥሯቸው፣ ማጠፊያው አጥሯቸው በሊጉ ከዚያም ባለፈ በአጉራዊ መድረክም በጊዜ ከተሰናበቱ ክለቦች መካከል አንደኛው ነው። እናም ፔፕ ጓርዲዮላም በዚህ ከማንቸስተር ሲ ጋር በተገናኘ ለእኔ ከክለብን በላይ ነው የሚል ሀሳብን ከጨዋታ በፊት በነበረው ጋዜጣዊ መግለጫ ሀሳቡን ሰጥቷል። ፔፕ እንግዲህ ወደ ሲቲ ከመጣ በኋላ ካሳለፋቸው አመታቶች በስኬት ስድስት የሊግ ዋንጫዎችን ማሳካት ለብዙዎች የሚቻል አይደለም። ነገር ግን ፔፕ ጓርዲዮላ ይህንን አሳክቶታል። ናም ዘንድሮ በቻምፒየንስ ሊግ ጥሩ ነገር ማስመልከት አልቻልንም ብሏል። አሁን ተመልካችንን እኛ ነገር ግን በቀጣዩ ድራመት ራሳችንን አንጸን ተዘጋጅተን ለመቅረብ ጥረት እናደርጋለን በሚል እንደዚሁ ሀሳቡን ሰንዘር አድርገዋል ፔፕ ጓርዲዮላ። ናም ትልቁ ነገር ምንድን ነው? ፔፕ ጓርዲዮላ በአሰልጣኝነት ጊዜው ጥሩ ያልሆነ ነገር ከተመለከተ እንደ ችግር ያየው ነገር ካለ መፍትሄ የሚያበጀው ገና በጊዜ ነው። ዘንድሮ ላብነት ያክል እንኳን ብንመለከት ውጤት እንዳጣ አቅም እንደ ከዳው ሲመለከት በቶሎ ወደ ዝውውር ገበያ ነው የገባውና እንደምናስታውሰው በጥር የዝውውር መስኮትም የሊጉ ክለቦች አስራ ዘጠኙም የሊጉ ክለቦች ካወጡት የገንዘብ ወጪ ማንቸስተር ሲቲ ብቻውን ያወጣው ለዝውውር ይበልጣል። እንደምናውቀው አብዱ ካድር ኩሳኖቭ፣ እንደነ ቪቶሬስ፣ እንደነ ኒኮ ጎንዛሌዝ፣ እንደነ ኦማር ማርሞሽ ወደ ክለቡ የመጡ ተጫዋቾች ናቸው። እናም ድክመት ሲመለከት በቶሎ ነው የሚያርመውና ምንም አይነት ጊዜ አይሰጥም ለስህተቱ ለህመሙ ቶሎ ፈውስን እንግዲህ ራሱን የሚጠግን አይነት አሰልጣኝ ነውና ያም ነው ለስኬት ያበቃው። ለእያንዳንዷ ቅንጣት ታክል ድክመት፣ ስህተት ለመሰለችው ነገር በቶሎ መፍትሄ ማበጀት የሚወድ አሰልጣኝ ነውና ያም ደግሞ ትንሿን ነገር አግዝፎ መመልከቱ ለስኬት እንዳበቃው ማሳያ ነጥብ ነው። እንግዲህ ፔፕ ጓርዶላ ተጫዋቾች ያዘዛቸውን የሜዳ ላይ እንቅስቃሴ እንኳን በሜዳ ላይ ብቃታቸው ጥሩ ሆነው ነገር ግን እሱ ባዘዛቸው ታክቲክ እሱ ባዘዛቸው የጮታ መንገድ ካልተጫወቱ ቀይሮ ያስወጣቸዋል። ይህ ምንድን ነው? ለሚያስበው ሀሳብና እሳቤ ተገዥ ያልሆነን ተጫዋች በምንም አይነት መንገድ አይፈልግም፣ እና ያም ደግሞ ስኬታማ እንዲሆን አድርጎታል። በቀጣይ በዙ መስኮቱም በሂደት ይሳተፋሉ ተብሎ ይጠበቃል። ራሳችን አንድ ፀን እንመለሳለን የሚል ሀሳብ ሰጥቷል። ናታን አኬ፣ ማኑዌል አካንጂ እና ጆን ስቶንስ አሁንም ጉዳት ላይ ያሉ ተጫዋች ናቸው። ኦስካር ቦብ ከአካዳሚ ልጆች ጋር ልምድ እየሰራ እንደሚገኝ መረጃዎቹ ይወጣሉ። ከዚያም ባለፈው የረዥም ጊዜ ጉዳት ላይ የሚገኘው ሮድሪ አሁንም ለጨዋታው ብቁ አይደለም። በብራይተን በኩል ታሪቅ ላምፕቴ ከቅጣቱ እንደሚመለስ ነው መረጃዎች የወጡት። እንግዲህ አሁን ላይ በደረጃው አምስተኛ ከዚያም ባለፈው ሰባተኛ ደረጃ ይዘው ይገኛሉ ሁለቱ ክለቦች፣ አንድ ብቻ ነጥብ ልዩነታቸው። ያ ማለት ብራይተን አሁንም በአውሮፓ መድረክ የሚያሳትፈውን ውጤት ለማግኘት ቅርብ የሆነ ክለብ እንደሆነ ያሳያል። እንግዲህ ሴጉልሶቹ በሊጉ ጅማሪ ወቅት ላይ በጣም ጥሩ ነበሩ። ፋቢያን ሄዝለርም ከሀገረ ጀርመን ዛንከት ፓውሊ መጥተው በሴጉልሶቹ ቤት ያመለከቱት ነገር ዲዘርቪን እስክንዘነጋ ድረስ፣ የዲዘርቪን ጥንካሬ እስክንዘነጋ ድረስ እርሳቸውም ጥሩ የሆነውን ብራይተን አስመለከቱን። የኋላ ኋላ ግን ወደ ሚድ ቴብል ወደ መምጣት፣ ወደ መንሸራተት፣ አሁን ላይ ደግሞ ወደ ማገገምና ወደ ውጤታቸው የመጡ ይገኛሉ ፊት መስመር ላይ በተለይ ጃዋ ፔድሮ የዚህ ብራዚላዊ ተጫዋች በጥሩ መንገድ እያሳለፈ መገኘት ትልቁ ነገር ነው። እንዲያውም የመርሳይድ ክለብ ሊቨርፑልም አይኑን ካሳረፈባቸው ተጫዋች መካከል የጃዋ ፔድሮ አንደኛው ተጫዋች ሆኗል። ባሌባ ይህ በጣም የነጠረ ብቃት ያለው ተጫዋች መሆኑን በየሳምንታቱ የሚያስመለክተን ተጫዋች ይታትራል። ከኳስ ጋር ምቾት የሚሰማው ተጫዋች ነውና እንደ አሌክስ ማካሊስተር እንደ ሞይሴስ ካሴዶ ያሉ ተጫዋቾችን አቶ እንኳን እንዴት ባለ መንገድ እንደሚተካ ቶኒ ብሉም ማሳያ ተጫዋች መካከል ባሌ በአንደኛው ተጫዋች ነው። እናም ማንቸስተር ሲቲ ከብራይተን ደረጃ አምስትና ደረጃ ሰባተኛ ላይ ተቀምጠው የዕለቱን የጨዋታ መርሃ ግብር ያከናውናሉ። እንግዲህ ማንቸስተር ሲቲ አስራት ያክል ጨዋታዎችን በሜዳው አልተሸነፈም። በብራይተን አስራ ሁለቱን አሸንፎ ሁለቱን በአቻ ውጤትን ያጠናቀቀው በሌላ መንገድ ዘንድሮ ማንቸስተር ሲቲ ዘጠኝ የሊግ ጨዋታዎችን ተሸንፏል። ይህ ደግሞ 201516 የውድድር ዓመት አስር ጨዋታዎችን ተሸንፎ ነበረ። አንድ ጨዋታ የሚሸነፍ ከሆነ ከዚህ በኋላ ያንን ክብረ ወሰን በመጥፎ ጎን ማለት ነው የሚስተካከልበት አማራጭ ይፈጥራል። ከዚያም ባለፈ ደግሞ 11 የሊግ ጨዋታዎችን ከተሸነፈ ከ201516 በኋላ ብዙ ጨዋታ የተሸነፈበት የውድድር ዓመት ሆኖ ያልፋል ማለት ነው። ዛሬ ታዲያ ማንቸስተር ሲቲ ከብራይተን ተጠባቂ የጨዋታ መርሃ ግብር ሆኖ ይቀጥላል ማለት ነው። በዚህ መንገድ ይቀጥል እንዳ ኤቨርተን ከዌስትሃም ጨዋታቸውን ያከናውናሉ። ኤቨርተን በተለይ ከዳቪድ ሞዊስ ከቀድሞ አለቃቸው ወደ ጉዲሰን ፓርክ መድረስ በኋላ በጣም መሻሻሎችን እያስመለከተ የምሮር ስጋት የነበረበት ክለብ ቢሆንም ነገር ግን አሁን ላይ በጥሩ መንገድ ከፍ ብሎ ይገኛል ከወራጅ ቀጠናው 15ኛ ደረጃ ላይ ተቀምጠዋል። ወይስታም በአንጻሩ 16ኛ ደረጃ ላይ የተቀመጠ ክለብ ነው። ድዋይት ማክሌን፣ ዶሚኒክ ካልቨርሊዮን ና ማንጋላ አሁንም በጉዳት ከለጨዋታው እንደማይደርሱ በቶፊዎቹ በኩል መረጃው ያሳያል። በዌስትሃም በኩል ካስ ፓኬታ እንደምናስታውሰው ጉዳት ላይ ነበረ። ነገር ግን ባሳለፍነው ሳምንት ወደ ልምምድ ተመልሶ እንዲያውም ተሰልፎ ተጫውቶ ነበረ። አሁን ላይ ግን በሙሉ ጤንነት ለጨዋታው እንደሚደርስ ይጠበቃል። ዌስትሃም በነገራችን ላይ ጉድሰን ፓርክ ላይ ጥሩ ክብረ ወሰን አለው። ካለፉት የጉድሰን ፓርክ ስድስት ጨዋታዎቻቸው አራቱን ዌስትሃም ማሸነፍ ችሏል እና ይህ ምናልባት በራስ መተማመናቸውን ከፍ ሊያደርገው እንደሚችል ይታምናል በተመሳሳይ ሌላኛው ጨዋታ ኤፒሲዎችን ከኖቲንግሃም ፎረስት የሚያገናኘው ጨዋታ ነው አሁን ላይ እንግዲህ ዘትራክተር ቦይስ ለለምዶ እየተፈገመገመ ያለ ክለብ ሆኗል አሁን ላይ በተለይ ዎልቭስ ከበላያቸው አለ ነገር ግን አሁን በጣም ውስን ነው ስለዚህ በቀጣዮቹ ጨዋታዎች ላይ ኬራን ማኬና ክለቡን ለማትረፍ ይጫወታል እንዴት ባለ መንገድ ራሳቸውን ለማትረፍ ይጫወታሉ ትልቁ ጉዳዩ 18ኛ ደረጃ ላይ የተቀመጠ ክለብ ነው። በአንጻሩ እንግዲህ ኖቲንግሃም ፎረስት በአሰልጣኝ ኑኖ ኤስፒሪቶ ሳንቶስ እየተመሩ ዘንድሮ ክስተት ከሆኑ የሊጉ ክለቦች መካከል የሚጠቀሱ ናቸው። ብቸኛው ሊቨርፑልን በሊጉ ማሸነፍ እየቻሉ ናቸው። ያውም በአንፊልድ ተገኝተው ታድመው ነው ድል መንሳት የቻሉት ሊቨርፑልን። እናም ኖቲንግሃም ፎረስት በአውሮፓ ቻምፒየንስ ሊግ ለመሳተፍ ነው እየተፋላሙ የሚገኘው። እንግዲህ በአውሮፓ ቻምፒየንስ ሊግ ዋንጫ ካሳኩ ጥቂት የእንግሊዝ ክለቦች መካከል ኖቲንግሃም ፎረስት ተጠቃሹ ክለብ ነው። በኤፒሲዎች በኩል ካልቪን ፊሊፕስ፣ ኦማር ሆችንሰን እና ኢንሲሲዮ በጤንነት ላይ መገኘታቸው በጎ ዜና ነው። በሌላ መንገድ እንግዲህ ኖቲንግሃም ፎረስት እና ኤፒሲዎች ሲገናኙ በተለይ በፖርትማን ሮድ ከ1994 በኋላ ነው ለመጀመሪያ ሲገናኙ እንደምናስታውሰው ለረዥም ጊዜያት ሁለቱም በሊጉ በፕሪሚየር ሊግ በዋና ወርከን ሲሳተፉ አልነበረም እና ከ1994 በኋላ ነው በፖርትማን ሮድ የሚገናኙት ኤፒሲዎች እና ኖቲንግሃም ፎረስት። በጊዜውም እንግዲህ አንድ ለዜሮ በሆነት በብሪያን ሮይ ብቸኛ ጎ ኖቲንግሃም ፎረስት ማሸነፍ ችሎ ነበረ። በእለቱ ጨዋታቸውን ያደርገ ኖቲንግሃም ፎረስት በአውሮፓ መድረክ ራሱን ለማግኘት በአንጻሩ ደግሞ ኤፒሲዎች ታውን ለመትረፍ የሚያደርጉት ፍጥጫ እንደሚሆን የዕለቱ መርሃ ግብር ይጠበቃል። እንግዲህ ኖቲንጋም ፎረስት ኳስን መስርቶ የማይጫወት ፕረስም የሚያደርግ የራሱ እሳቢ ያለው ክለብ ነው። እንግዲህ በሚድ ብሎክ አይነት ዘይቤ ይጫወታል። ኳስ በድንገት ሲያገኙ ግን በጣም በሀይላይን በቶሎ መንገድ በፕረሲንግ የሚጫወቱ ክለቦች እንደሆኑ እናውቃለን። ለዚህም ደግሞ በተለይ የመከላከል ጥንካሬያቸው የሚሊንኮቪች እና የሙሪሎ ጥምረት እጅግ ይደንቃል እና ሙሪሎ በተለይ ኢንተርሴፕት ሲያደርግ፣ የጋራ ኳሶችን ሲያሸነፍ፣ የግራውንድም ኤሪያል ዱዋሎችን የማሸነፍ አቅሙ በጣም የላቀ ተጫዋች መሆኑን ተመልክተናል። በናሽናል ቲምም ደረጃም ለብራዚል እስከ መመረጥ የደረሰ ተጫዋች ነው ይህ ሙሪሎ የተሰኘ የተከላካይ ስፍራ ተጫዋች። በአንጻሩ የነ ካሉም ሁድሰን ኦዶይን ጨምሮ ፊት መስመር ላይ የክሪስ ውድ በዚህ እድሜው የጎለበተ መምጣቱ ጠቃሚ ሆኖ የተመለከትነው እንገኛለን። ባሳለፍነው ሳምንት ማንቸስተር ውስቲን ድል አድርገው እንደነበር ይታወቃል። ዛሬ ግን ከፒሲዎች ከባድ ፈተና ሊጠብቃቸው እንደሚችል ይታሰባል። ሌላኛው ጨዋታ ሳውዛምብተንን ከዎልቭስ ያገናኛል። ሳውዛምብተን በጣም ደካማ ዓመት እያሳለፉ ይገኛሉ። እንግዲህ ቅዱሳኑም እንግዲህ መውረዳቸው የሚቀር አይመስልም። ኮልፍጭ ወልቭስም እንደዚህ ምሮ ስጋት ያለበት ክለብ ነው። 17ኛ ደረጃ ላይ የተቀመጠ ክለብ ነው። ቦርንመዝ ከብሬንትፎርድ ሌላኛው የእለቱ ተጠባቂ ጨዋታ ነው። ምሽቱ ሳ ከሰላሳ የሚደረገው ጨዋታ ነው፣ በቫይታሊቲ ይደረጋል። ዛባርኒ ከቅጣቱ ይመለሳል። ይህ በተለይ ከሆይሴን ጋር ያላቸው ጥምረት በሴንተርባክስ ስፍራ ላይ በእንግሊዝ ካሉ ምርጥ ጥምረቶች መካከል አንደኛው ነው። የዛባርኒ እና የሆይሴን ጥምረት ከቅጣቱ መመለሱ በጎ ዜና ነው ለቼሪዎቹ ከስድስቱ ጨዋታዎች ካለፉት ግንኙነታቸው አራቱን ብሬንትፎርድ አሸንፏል። የቶማስ ፍራንኩ ብሬንት እንዴት ባለ መንገድ ጠንካራ ክለብ እንደሆነ ባለፉት ሁለትና ሶስት ዓመታት ስንመለከት ነበረ። እንዲህ ቦርንመዝ አምስት ለዜሮ ካሸነፉ በኋላ ነው። ኖቲንግሃም ፎረስትን በሜዳቸው ለማሸነፍ በጣም ተቸግሮ እየተሸነፉ ነው፣ እየቀጡ ነው የሚገኙት። ዛሬ ወደ ድለመለስ ሲጫወተው ዘጠኛ ደረጃ ላይ ተቀምጠዋል። እናም አሁንም በአውሮፓ መድረክ ለመሳተፍ የሚያደርጉት ጥረትን እንደቀጠሉ ናቸው። አንዶኒ ኢራውላ እንደ ኖቲንጋም ፎረስት ሁሉ ዘንድሮ ተገማች ያልሆነ ጠንካራ ቡድን እንዲያውም ከኖቲንጋም ፎረስት በላይ በጣም አዝናኝ ቡድን ገንብተው የተመለከትናቸው እንገኛለን። ከብሬንትፎርድ ጋር ብርቱ ትግል ይጠብቃቸዋል። ዛሬ ጨዋታቸውን ያከናውናሉ። ከሊግ ውድድሮች ወጣ እንበልና እንግዲህ ከሰሞኑ በቀጣይ ሳምንት የኢንተርናሽናል ብሬክ ነው። በዓለም ዋንጫ ማጣሪያ፣ በኔሽንስ ሊግ፣ በሌሎችም ጨዋታዎች ይደረጋሉ። የዓለም ዋንጫ ማጣሪያም እንግዲህ በአፍሪካም እንደዚሁ በደቡብ አሜሪካም ይደረጋሉ እንግዲህ ከወዲሁ ጥሪዎችም እየቀረቡ ይገኛሉ ለተጫዋቾች ከዚያም ባለፈ ደግሞ ከጉዳት እንግዲህ ያገገሙ ተጫዋቾች ከሰሞኑ እየተመለከት እንገኛለን። የሜሰን ማውንትን ጉዳይ ቅድም ያላንሳ የእንግሊዛዊ ተጫዋች ሜሰን ማውንት ከጉዳቱ አገግሟል። አሁን ላይ ሩበን አሞሪምም ይህን ሀሳብ ሰጥቷል። በቀጣይ ከሌስተር ሲቲ ጋር በሚያደርጉት ጨዋታ እንግዲህ የመጫወቻ ዕድል ደቂቃ ሊያገኝ እንደሚችል ጠቅሷል። መጠንቀቅ አለብን፣ ውስን ደቂቃዎችን ሁኔታውን አይተን ድል እንሰጧለን፣ ብለዋል። በጎው ነገር ግን የሜሰን ማውንት ወደ ጤንነት መመለሱ ነው። እንግዲህ ሩብና ሞሪም በጣም ተማመናለሁ በሱ ይሏሉ እና እንደሱ እንደ ሜሰን ማውንት ያሉ ተጫዋቾች ያስፈልጉና የሚል ሀሳብ ይሰጣሉ። ሩብና ሞሪም ወደ ክለቡ ሲመጡ የጨዋታ ዘይቤያቸው ሶስት አራት ሶስት ነው እና ለዚህ ደግሞ ተስማሚ ተጫዋች ነው ሜሰን ማውንት ምክንያቱም ይታትራል፣ ከኳስ ጋር በምቾት የሚጫወት ነው ከዚያም ባለፈ በመከላከል ረገድም ቡኑ ለማገዝ ጥሩ አቅም ያለው ተጫዋች ነው ይታምናል። እና እርሳቸው ሲመጡ ሜሰን ማውንት ከፍ እንደሚል እናስብ ነበረ። ነገር ግን ጉዳት ተጫዋቹ በታሰቡ መንገድ ክለቡ እንዳያገለግል አድርጎታል። አሁን ደግሞ መመለሱ በጎ ነገር ነው። ምክንያቱም ዩናይትድ በቀጣይ በዩሮፓ ሊግ ዋንጫ አሳክቶ ራሱን በአውሮፓ መድረክ በቀጣይ ለማግኘት ጥረት እያደረገ ይገኛል። ይህ ደግሞ የሜሰን ማውንት መመለስ በጣም ጥሩ ዜና ሆኖ እንመለከተዋለን። እርሳቸው እንደተናገሩት ከሆነ እንግዲህ ሜሰን ማውንት የአውሮፓ እንግዲህ ሻምፒዮን መሆን ይቻላል። በቻምፒዮንስ ሊግ ከቸልሲ ጋር ስኬታማ እንደሆነ እናውቃለን። እና ሜሰን ማውንት በጥሩ መንገድ አመጋገቡን ያስተካከለ፣ ከዚያም ባለፈ ፊዚካል ፊትነሱንም ለማሻል ጥረት የሚያደርግ ምንጊዜም ካለበት ችግር ከጉዳቱ ለማገገም ጥረት ያደርጋል። እንደዚህ ቁርጠኝነት ያላቸውን ተጫዋቹ ደግሞ ክለቡ ይደግፋል የሚል ሀሳባቸውን ሰጥቷል። ከሜሰን ማውንቱ ጋር በተገናኘና ነገር ግን ተጫዋቹ እንዳለመታደል ሆኖ ከወራት አሳስ አጋማሽ ጀምሮ በጉዳት ከሜዳ ራቀ። ኦልሞ ሶስት ወራትን ያክል ማለት ነውና አሁን ግን ከጉዳት መልስ ወደ ፊት ነሱ ለመመለስ እጅግ ይቸግራል። ፕሪሚየር ሊግ ነው ውድድሩ፣ ጫና የበዛበት ብዙ ኢንቴንሲቲው ከፍ ያለ ውድድር ነው እና እንዴት ባለ መንገድ ይመለሳል ትልቁ ነገር ነው። ነገር ግን በጎ ነገር የሜሰን ማውንት መመለስ በተለይ በማጥቃት ሂደቱ ላይ ለዩናይትድ ሰፊ አማራጭ ይዞ እንደሚመጣ ይጠበቃል። እናም እርሳቸውም እንዳሉት ከሆነ ከሌስተር ሲቲ ጋር የሚደረገው ጨዋታ ውስን ደቂቃዎችን ሊሰጡት እንደሚችሉ ሀሳባቸውን ሰጥቷል። ነገር ግን የእርሱ መመለስ በጣም በጎ ዜና ሆኖ ማንሳት እንችላለን። ላኛው እንግዲህ የእንግሊዝ ብሔራዊ ቡድን ቶማስ ቶይል የመጀመሪያ እንግዲህ ምርጫቸውን አድርገዋል በቀጣይ ለሚያደርጉት የጨዋታ ሂደት እናም አዳዲስ ፊቶችንም ተመልክተናል። ማይልስ ሉዊስ ስኬሊ ጥሪ የቀረበለት ተጫዋች ነው። እንግዲህ የሉዊስ ስኬሊ እድገት በጣም እየተፋጠነ ነው የመጣው። አርሰናል በፉልባክ ስፍራ ላይ እጥረቶች ገጠሙት የኪራን ቲርኒ ላይ እምነቱን ብዛም ነው። በተለይ በቢውልድ አፕ ላይ ያለው የዚህ የኦልድ ስኩል ተጫዋች ይመስላል። በተለይ ዳይሬክት እንግዲህ ጫዋታ መንገድን የሚከተል ፉልባክ ባክ ነውና ኢንቨርት አድርጎ ለመጫዋት ብዙ እምነት የለውም። በኬራን ቴርኔ ኦሌክሳንደር ዚንቼንኮ በብዙ ምክንያቶች ብቃቱ ወርዷል። ታኪሮ ቶሚያሱ በጉዳት ምክንያት በብዙ ርቋል ከሜዳና እና ሊዩስ ስኬሊ እድል ሰጠ ሚኬል አርቴታ። እናም ካሰበው በላይ ነው ሊዩስ ስኬሊ እድገትና የክለቡ ሁነኛ ተጫዋች ሆኖ በግራ ፉልባክ ላይ ተመለከት ነው። እንዲያውም ከሪካርዶ ካላፊዩሪክ ሊዊስ ስኬሊ የተሻለው ተጫዋች ሆኖ ስንመለከተው ነበረ። እናም ይህ ተጫዋች አሁን ላይ ደግሞ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። በሜዳ ላይ ያለው አቅም ጥሪ እንዳደርግለት አድርጎኛል ብለዋል እንግዲህ ቶማስ ቶይል። ሚኬል አርቴታም ኩራት ተሰምቶኛል ሌዊስ ስኬሊ ጥሪ ስለቀረብለት የሚል ሀሳብን ሰጥቷል። እና ይሄ የ18 ዓመት ተጫዋች ገና ከ8 ዓመቱ ጀምሮ እንግዲህ ባህሊ እንደ አካዳሚ ለአርሰናል እየተጫወተ ማሳለፍ የቻለው እንዲያውም የቅርብ ጓደኛው ኢታን ዋኔሪ አብረው ነው በጋር ያደጉት እና በእንግሊዝ ብሔራዊ ቡድንም ለዋና ቡድን ከመሰለፉ ከመጠራቱ በፊት ማለት ነው ከ16 ዓመት በታች ከ17 ከ18 ከ19 በእያንዳንዱ ርኮኖች ይጫወት ነበር ና አሁን ላይ ግን በአርሰናል እግር ኳስ ክለብ ቤት ያሳየው አቅም ጥሪ እንዲደርስለት ሆኗል። በተለይ የሁለገብ ተጫዋች መሆኑ ሌላኛው ተመራጭ አድርገዋል። ዮሴስ ስኬሊ በአካዳሚ ደረጃ ለአርሰናል ሲጫወት ፉልባክ አልነበረም። የአማካይ ስፍራ ተጫዋች ነው፣ እንዲያውም እንደ ዲፌንስ የሚል ፊልደር ከዚያም ባለፈ ቦክስ ቱ ቦክስ መጫወት የሚችል ተጫዋች ነበረ። እናም ይህ በተለይ ወላጆቹ እዚያው እንግሊዝ ናቸው፣ ነገር ግን አያቱ የዚህ የካሪቢያን ከዘር ሀረግ የሚመዘዙ ናቸው። በተለይ ዚህ የባርባዶስ የጉያና የጃማይካ የሴንት ሉሺያ በነዚያ በካሪቢያን ደሴቶች መካከል ያሉ ናቸው እና የዘር ሀረጉ ከአያቱ የሚመዘዘው ነገር ግን ወላጆቹ እዚያው እንግሊዝ የኖሩ እርሱም በዚያው በእንግሊዝ የተወለደ ተጫዋች ነው። በተለይ ደግሞ የተጫዋቹን የዚህ የኢነርጂ ባህሪ ሲያነሱ ከነ አርትሮ ቪዳልና ከነ ማይክል ኢሴን ጋር ያነጻጽሩታል። በአማካይ ስራ ላይ ሲጫወት ይህ የኢነርጂ ባህሪ ያለው ተጫዋች ነው። በጣም ደፋር ነው። በተለይ ደግሞ የጋራ ኳሶች ላይ ሰውነቱን የሚያስቀድም ተጫዋች ዴክላራሴ ሚሄን ሲናገር ነበር። እና ሰውነቱን ይተማመናል። በሰውነቱ ከፈር አድርጎ ኳስን በጥሩ መንገድ ለማዞር ጥረት ሲያደርግ በተደጋጋሚ እንመለከተዋለ እና የተጫዋች ጥሪ ይቀርቦለታል እና ምድገቱ በጣም እየተፋጠነ መጥቷል። በዚህ መንገድ በዚህ ፌዝ መቀጠል ከቻለ በጣም አስፈላጊ ተጫዋች እንደሚዘልቅ ይታመናል። ሌላ መንገድ የማርከስ ራሽፎርድም ድጋሜ ለቢራሩን ጥሪ ይቀርቦለታል። የተጫዋች ወደ ቪላ ፓርክ ከመራ በኋላ በተለይ ከማርኮ አሴንሲዮ ጋር ያላቸው ጥምረት እጅግ እየላቀ መጥቷል። እናም የተጫዋችም ድጋሜ ለሶስቱ ዋናበስት ጥሪ ቀርቦታል። እሱም በጣም እጅግ ደስተኛ መሆኑ በማህበራዊ ትስስር ገጹ ላይ አንስቷል። እንግዲህ ማርከስ ራሽፎርድ እናም ማይልስ ሉዊስ ስኬሊ ለመጀመሪያ ጊዜ ጥሪ ቀርቦታል። በነገራችን ላይ ዳንበርንም የኒካስሉ ተጫዋች ለመጀመሪያ ጥሪ የቀረበላቸው ተጫዋች መካከል አንደኛው ነው። ካፍታ ቆታር ስንመለስ ደግሞ በስፔን እንደዚሁም ደግሞ ጣሊያንና ጀርመን የሚደረጉ ጨዋታዎች እንመለከታለን። አብራችሁን ቆዩ። ከጉዳት ጋር በተገናኘ አንድ ሀሳብ ላንሳና ሌሎች ሊጎች እንመለከታል። ኔይማር ጁኔር እንግዲህ ተጫዋች ከአል ሂላል ኮንትራቱን እንግዲህ ተርሚኔት ካደረገ በኋላ ወደ ብራዚል ወደ ልጅነት ክለቡ ሳንቶስ አመራ እና በሳንቶስ በተለይ ፈገግታው የተመለሰ ይመስል ነበረ። ኔይማር እንደምናስታውሱ በአንድ ወቅት ላይ እያነባህ ጉዳት ምን ያክል የእግር ኳስ ዘመኑን ስኬታማ እንዳይሆን እንዳደረገው ሲናገር ነበረ። ወደ ሳንቶስ ካመራ በኋላ ግን ፈገግታው የተመለሰለት ይመስል ነበረ ጎሎቹን ያስቆጥራል ጥሩ የሜዳ ላይ እንቅስቃሴ ያስመለክታል ነገር ግን ይህ አባዜው አሁንም አልለቀቀውም ጉዳት በድጋሜ ተጫዋቹን አሁንም ከሜዳ ርቆታል እናም ለሴሌሳዎቹ ጥሪ ቀረበለት በቀጣይ ብራዚል ለምታደርጋቸው የዓለም ዋንጫ ማጣሪያዎች ከአርጀንቲና ጋር እና ከኮሎምቢያ ጋር ትጫወታለች በዶሪቫል ጁኒየርም ጥሪ ቀረብለት ነገር ግን ከሰሞኑ የገጠመው ጉዳት ምክንያት በድጋሜ ከብራዚል ብሔራዊ ቡድን ውጭ እንዲሆን አድርጎታል እና የተጫዋቹ አሁንም የእግር ኳስ ዘመን ጀንበር እየጠለቀች እንዳለች ማሳያ ይመስላል። ተጫዋቹ አሁንም በተለይ ራሱን በጥሩ መንገድ አገግሞ በቀጣዩ የዓለም ዋንጫ ላይ ለሀገሩ ጥሩ ነገር ለማድረግ እየታተረ ባለበት ሰዓት ላይ ድጋሜ ጉዳት አንገቱን አስደፍቶታል እና ኔይማር በኔይማር ምትክ አሁን ላይ ኢኔድሪክ ጥሪ ይቀርብለታል፣ የሪያል ማድሪድ ወጣት ተጫዋች። እናም ይህ አሳዛኝ ዜና ሆኗል ለኔይማር ጁኔር። ወደ ስፔላ ሊጋ ልውሰዳችሁ በስፔላ ሊጋ በስታዲዮ ዴላ ሴራሚካ ቪያሪያል ከሪያል ማድሪድ ይጫወታሉ። የእለቱ ተጠባቂ ጨዋታ ነው። በስፔላ ሊጋ ቢጫ ሰርጓጆቹ በጣም ዘንድሮ ጥሩ የሚባል ጉዞ ላይ ይገኛሉ። በሊጉ አምስተኛ ደረጃ ላይ የተቀመጠ ክለብ ነው። እናም ለሪያል ማድሪድ ፈታኝ እንደሚሆን ነው በእለቱ ጨዋታ የሚጠበቀው። እንግዲህ ሎስ ብላንኮቹ በሳምንቱ አጋማሽ በጣም ጣፋጭ የሚባል ድልን ተጎናጽፈው ነው በቻምፒዮንስ ሊግ የጥሎ ማለፍ ጨዋታ ተቀናቃኛቸውን አትሌቲኮ ዲ ማድሪድ አሸንፈው ወደ ሩብ ፍጻሜ የገቡት። ባለፉት አምስት ግንኙነታቸው ሶስቱን ሪያል ማድሪድ ማሸነፍ ሲችል አንዱን ቪያሪያል ያሸንፏል። አንዱ ደግሞ ተከባብረው አቻ ወጥተው ከሜዳ ወጥተዋል። ቪኒሲየስ ጁኒየር በጭን ላይ ሕመም እንዳለበት መረጃዎቹ ያሳያሉ። ነገር ግን በስኳድ ውስጥ እንደተካተተ መረጃዎችን ተመለክቻለሁኝ። ሌላኛው አሴንሲዮ ይህ በተለይ የነ ኢደር ሚሊታው የነ ዴቪድ አላባን መጎዳት ተከትሎ ጥሪ ቀረበለት። ለሪያል ማድሪድ ናሚ ተጫዋች በጣም አስደናቂ ጊዜን እያሳለፈ ይገኛል። አሁን ላይ ለላሮሃዎቹ እንደዚሁ ጥሪ ቀርቦታል። ሉዊስ ዴ ላ ፉንቴ አሴንሲዮን ናሽናል ቲም ጠርተውታል። እርሱም ደስተኛ መሆኑን ተናግሯል። በናገራቸው ላይ ሉዊስ ዴ ላ ፉንቴ በሰጡት ሀሳብ ፔድሪ በዓለማችን ላይ በእርሱ ቦታ ምርጡ ተጫዋች ፔድሪ ነው በሚል ለተጫዋቹ ያላቸውን አድናቆት ገልጸዋል። ለመጠቆም ያክል ነው። እናም ቪያሪያል ከሪያል ማድሪድ ይጫወታሉ። እንግዲህ ሪያል ማድሪድ ጨዋታውን ካሸነፈ ደረጃውን ወደ አንደኛ ከፍ ያደርጋል። ነገር ግን ሁለት ጨዋታዎች በእጁ አሉ። እንግዲህ ባርሴሎና፣ ጂሮና ከቫሌንሲያ ይጫውታሉ፣ ሪያል ቪያሪድ ከሴልታ ቪጎ እንደዚሁም ደግሞ ማዮርካ ከኤስፓኞሉ ይጫወታሉ። ወደ ሴሪያ ሶስት ዳችሁ ኤሲ ሚላን ከኮሞ ይጫወታሉ በሳንሴሮ። እንግዲህ ኤሲ ሚላን አሁን ላይ በጣም እየከበዱ ያለ ይመስላል። እስኩዴቶው ደረጃውም ዘጠነኛ ነው። ኮሞ በአንጻሩ አሁን ላይ የተረፈ ይመስላል እና በሴስክ ፋብሪጋስ የሚመራው ኮሞ ደረጃው አስራ ሶስተኛ ነው። እንግዲህ እንደነ ፊዮሬንቲና እንደ ናፖሊ እስከማሸነፍ ደርሷልና አሁን ደግሞ ከዚህም በላይ ቡሩን ሲጠግን ምን ያክል ጠንካራ እንደሚሆን ኮሞ ያሳያል። እናም ባለፉት አምስት ውድድሮች በሁሉም ውድድሮች አንድ ብቻ ነው ያሸነፈው። እንግዲህ ኤሲ ሚላን እና ሮሰነሪዎቹ እንዴት ባለ መንገድ የተቸገሩ እንዳሉ ያሳያል። እንግዲህ ኮንሴሳውም በተለይ ዋንጫ እንዳሳኩ እናስታውሳለን፣ የሱፐር ኮፓን በጣሊያን ነገር ግን አሁን በአውሮፓ መድረክ የሚያሳትፋቸውን አቅም ለማሳየት እጅግ የተቸገሩ ይገኛሉ። ቶሪኖ ከኢምፖሊ ይጫወታሉ። ኦዴዜ ከኤላስ ቬሮና እንደዚሁ፣ ሞንሳ ከፓርማ ሌላኛው የዕለቱ የሴሪያ ጨዋታ ነው። ወደ ጀርመን ስወስዳቸው ኦኔን በርሊን ከባየር ሙኒክ ይጫወታሉ። አሁን ላይ በስምንት ነጥብ ርቆ ነው የሚገኙት ባቫሪያኖቹ። እናም ዘንድሮ የቡንደስ ሊጋን ለማሳካት እጅግ የተሻለ ደረጃ ላይ የሚገኘው ክለብ ሆኗል ባይር ሙኒክ። እንዲሁ ደግሞ በቻምፒዮንስ ሊግን ባሳለፍ ነው እንግዲህ አጋማሽ ድል አድርገው ወደ ሩብ ፍጻሜ አልፏል። ሬድቡል ሌብዚሽ ከዶርትሙንድ ይጫወታሉ የዕለቱ ተጠባቂ ጨዋታ ይሄ ነው። በቡንደስሊጋ ቨርደር ብሬመን ከቦሩሲያ ሞንቸንግላባ ይጫወታሉ። ሜንዝ ደግሞ ከፍራይበርግ የሚደረገው ሌላኛው የዕለቱ ጨዋታ ነው። በዚህ መንገድ የዕለተ ቅዳሜ የአውሮፓ ታላላቅ ሊጎች ቀጥለው ይደረጋሉ። የዕለቱ ቆይታችን ይመስል ነበር። የተከበራችሁና የትውልዳችሁ ተመልካቾቻችን ተፈራ ተፈራ ታመነ ከመላዊ ስሪ ባሪማቸሁ ጋር ቆይታ አድርጌያለሁ። ብሩህ ጊዜን ተመኘሁ።